ሰላም ጋይስ እንዴት ናችሁ? በሌላ በአዲስ ቪዲዮ ተመልሻለሁ። ዛሬ የምገኘው ሜክሲኮ ነው ማለት ነው። ስለዚህ በሜክሲኮ በምሽት ምን ትመስላለች የሚለውን ዞር ዞር እያልኩኝ የማሳያቸው ይሆናል ማለት ነው። ከዚህ በፊትም ቪዲዮ ሰርቼ ነበር፣ ነገር ግን ያ በስልክ ነው፣ ይሄ በካሜራ ነው ማለት ነው። ስለዚህ በጣም አሪፍ ቪዲዮ ይኖረናል ማለት ነው። በምሽት ከሜክሲኮ ብሔራዊ ድረስ በግሬ እየተጓዝኩኝ ማለት ነው ለናንተ የምሽቱን ቫይብ ለናንተ የማሳያችሁና የማስቃኛችሁ ይሆናል ማለት ነው። እና ካስተለክ እንደምትመለከቱት ሜክሲኮ አደባባይ ጋር ማለት ነው የውሃ ፋውንቴን አለ። ሰዎች እየመጡ ብዙ ጊዜ ፎቶ ምናምን ይነሳሉ ማለት ነው። ከዛ በተጨማሪ በጣም አሪፍ ነው እንደምታዩት ማለት ነው። ይሄኛው መንገድ ደግሞ ወደ ሳር ቤት የሚወስደው መንገድ ነው ማለት ነው። ጋይ ለኩዚስ ከዚህ በፊት በቀን ቪዲዮ አልሰራውላችሁ ማለት ነውና በምሽት ምን ይመስላል የሚለው ነው ዛሬ ማሳያችሁ የምሽቱን ገጽታ ማለት ነውና አብራችሁን ቆዩ። አይ ቲንክ በቀን ቪዲዮ የሰራሁትኝ ከዛ ከምሰራበት ቦታ ከዶሮ እርባታ ማለት ነው ሙቪ ያደረኩኝ ጊዜ በዚሁ ሳልፍ አንዳንድ ቪዲዮችን ቀርጫለሁ ማለት ነው። ነገር ግን ሙሉ ለሜክሲኮ ብቻ ብዬ የሰራሁትኝ ቪዲዮ አልነበረ ማለት ነውና ዛሬ ግን ብሔራዊ ድረስ አሁን ከፊት ለፊት እንደምትመለከቱት ወደ ብሔራዊ የሚያሰድ መንገድ ነው አሁን አደባባዩ ጋር ያለሁት ማለት ነውና ያው ሜክሲኮ ብሔራዊ ድረስ እየልኩኝ ማለት ነው የማሳያችሁ ይሆናል ማለት ነው። አሪፍ ቆይታ ይኖረናል። የት ምንዳት ላይክ እና ሰብስክራይብ አሩ በነገራችን ላይ እዚህ ቦታ ላይ ጋይስ በቀን ብቻ ሳይሆን በምሽትም ሰዎቹ በጣም ብዙ ናቸው፣ ማለት በጣም ክራውደድ የሆነ ቦታ ነው ማለት ነው። ይህ ቦታ በምሽትም ቢሆን ማለት ነው እና እንደምትመለከቱት ከፊት ለፊቴ በጣም ብዙ ሰዎች አሉ ማለት ነው። ለምን እንደሆነ አይገባኝም። ይሄ ቦታና ቦሌ ማለት ነው ጋይስ ያየኋቸው ሁለቱ ነው በምሽት ሌላውን እና ፒያሳ አካባቢ አይቼዋለሁ። በጣም ብዙ ሰው የሚበዛባቸው ቦታዎች ናቸው በምሽት ማለት ነውና፣ ያው እንግዲህ ከዚህ ቦታ ላይ በጣም ብዙ ሰዎች ከስራ ወደ ቤታቸው የሚሄዱበት ቦታ መሰለኝ። እንደዛ ስለሆነ ይመስለኛል። መገናኛንም አይቼዋለሁ። በምሽት ማለት ነውና በጣም ብዙ ሰው ነው ያለው ማለት ነው። ለማንኛውም አሁን አስፋልት እንሻገርና ወደ ብሔራዊ የሚወስደውን መንገድ ይዘን የምሽት ብሎጋችንን እንቀጥላለን ማለት ነው። አሁን አስፋልት እየተሻገርኩኝ ነው ጋይስ ራይ ከታች መንገድ አለ እንደምትመለከቱት። ራይ ሌትስ ጎ ቤቢ። ከፊት ለፊትም የሆነች አነስተኛ የሆነች ፓርክ ነገር አለች ጋይስ። ሰዎች እዚህ እየመጡ ምናምን ይዝናናሉ እና ውስጥ ለመግባት ክፍያ አለው መሰለኝ፣ ነገር ግን ብዙም የሚታይ ነገር የለውም። ይህም ያው የውሃ ፋውንቴን ምናምን ነው ያለው ማለት ነውና፣ ከዛ በተጨማሪ ፎቶ የሚነሱ ሰዎች ምናምን አሉ ውስጥ ላይ ማለት ነው። እኔ ገብቼ አላውቅም ግን ያን ያክል የሚታይ ነገር ስለሌለው መግባትም አይጠበቅብኝ። ለማንኛውም አሁን ከፊት ለፊት የምትመለከቱት ቦታ መንገዱ በጣም የሚያምር መንገድ ነው ብሔራዊ ድረስ ማለት ነውና፣ ሌትስ ጎ ቤቢ እና እዚህ ውስጥ ያለው መዝናኛ ይሄ ነው ብዙ ጊዜ ህጻናቶች ምናምን ነው ማይዚ ቦታ ላይ ባቡሩም እንደምትመለከቱት እየተጓዘ ይገኛል በድልድዩ ላይ ዋው ይሄ ዲም ላይት በዲም ላይት የሆነ ቦታ ነው ጋይስ እዚህ ውስጥ ለመቀመጥ አይን ያማዱ ፋውንቴኑ ግን በጣም አሪፍ ነው ስለዚህ ለመግባት የተወሰነች ክፍያ ምናምን ሳይኖሩ አይቀርም ያው ፎቶ አንሺዎች ምናምን ነው ያሉት እዚህ ቦታ ላይ ያው ብዙ ጊዜ ሰዎች የሚመጡት እዚህ ፎቶ ምናምን ለመነሳት ስለሆነ ማለት ነው። ፎቶ አስዎች ምናምን አሉ እና አሁን ላይ ፎቶ አያስፈልገንም ጋይስ። እዚህ ገብተን እየበረረ ስለሆነ ጋይስ፣ እጅ በጣም እየተንቀጠቀጠ ነው። እና እጅ ሲንቀጠቀጥ ደግሞ ካሜራውም ቪዲዮውም አብሮ ይንቀጠቀጣል። እሱ ነገር ትንሽ ያስቸግራል። ስቴብል ያው ጎፕሮ ስለሆነ አሁን እየተጠቀምኩት ያለት ካሜራ እንደ ዲጂዎች የራሱ የሆነ ስታብላይዘር የለውም ጋይስ አሜዚንግ ሜክሲኮ። በነገራችን ላይ ሜክሲኮ ላይ ከተቀየሩ ነገሮች መካከል የታክሲ ቦታው ነው ማለት ነው። ይሄ ከፊት ለፊት የምትመለከቱት የታክሲ ቦታ አልነበረም። ነገር ግን አሁን ባሶችና ታክሲዎች ለብቻቸው እንደዚህ ቦታ ተሰርቶላቸው ባሻገሪ እንደምትመለከቱት እዛ ነው እንትን የሚሉት። እዚህ ሳንዴ ማርኬት ነገር አለ። ሜክሲኮ እንግዲህ በምሽት እንትን ትመስላለች። ወደ ብሔራዊ የሄድኩኝ ነው የምገኘው በምሽት ማለት ነው። እና በጣም ነው ደስ ያለኝ ይሄ ቦታ ጽድት ያለ ነው። በቃ ምሽትም አይመስልም። ኦል ራይት ቤቢ እና የመንገዱ ስፋት ደግሞ ይሄ ማለት ነው ጋይስ፣ ከአስፋልቱ እኩል ነው። በእርግጠኝነት ለሰው ተብሎ የተሰራው መንገድ ማለት ነው። በጣም ሰፊ ነው። አይ ቲንክ ሜክሲኮ ላይ በጣም ብዙ ሰዎች ስለሚበዙ ነው መሰለኝ። ካን እኮ እየተገፋፋችሁ ነው የምትሄዱት በዚህ መንገድ ላይ ራሱ ከብዛቱ የተነሳ ሰው። እና እዚህ ጋር እንደምትመለከቱት ባሻገር ወዲያ ማዶ የታክሲና የባስ መንገዶች አሉ ማለት ነውና ብሔራዊ ድረስ ከሄድን በኋላ ተመልሰን መተን ታክሲያችን ይዘው ወደ ቤታችን የምሄድ ነው ማለት ነው። ለማንኛውም የኔ ይመስላል ጋይስ፣ እጅግ በጣም ሰፊ የሆነ ቦታ ነው። ለምን ነው በዛ የምሄድ? በዚህ ነው የምሄደው እንጂ ከሰው አልሸሽም። ምን ማለከሰው ለመሸሽ ምናም ቢይ መንገድ ምናም መቀየር የለብኝም ማለት ነው ራይት። ለማንኛውም አሁን ብሔራዊ ለመድረስ በጣም ጥቂት ይቀረኛል ማለት ነው። እሱንም በእግሬ ወክ እያደረግኩ ነው መሄድ ምክንያቱም ማየት ስለፈለግኩኝ ማለት ነው በምሽት ሰብስክራይብ እያደረጋችሁ ነው ግን ወይ ዝም ብላችሁ ማየት ብቻ ነው። በነገራችን ላይ እኔ ለምን እንደሆነ እየገባኝ አይደለም፣ ግን በጣም የዩቱብ ቪዋችን በሚያስገርም ሁኔታ እያሽቆለቆለ ቆለቆለ ነው ያለው፣ እና እሱ ትንሽ ለእኔ በጣም የሚያስደብረኝ ነገር ነው ማለት ነው እና ከ13000 ሰብስክራይበር ምናምን 20 እና 30 ተመልካች ብቻ እጅግ ልብ ሰባሪ ነው። ለምን እንደሆነ የተወሰነ እየገባኝ ነው። እሱን ነገር ለመቀየር ደግሞ ሞክራለሁ ማለት ነው። ዋው ሜክሲኮ እዚህ አካባቢ ግን ጭር አለብኝ። አደባባዩ ጋር በጣም ብዙ ሰዎች ምናምን ነበሩ። ይሄ እንደምትመለከቱ ከፊት ለፊት ሸበሌ ሆቴል ይባላል፣ ጋይስ የማታውቁት ካላችሁ ማለት ነው። በጣም ነፋሻማ ቦታ ነው፣ ነፋሱ ምናምን በጣም ደስ ይላል አሜዚንግ። ግን ሰው አደባባዩ አካባቢ ላይ ነው እንጂ በብዛት ያለው እዚህ ቦታ ላይ ጭር ያለ ነው እንደምታዩት። ይሄን የሚያክል ሰፊ መንገድ። ኦ ሊሞዚን ይላል ማናግብቶ ነው። እኔ ግን በሊሞዚን የሚያገቡ ሰዎች ማለት ነው አይገባኝም፣ ለምን እንደሆነ በጣም ሌክዠሪ መሆኑ ነው መሰለኝ። እንግዲህ አይ እና ከፊት ለፊቴ እንግዲህ የህብረት ባንክ ህንጻ ይገኛል። የህብረት ባንክ ህንጻ ብቻ ሳይሆን ከፊት ለፊቴ የሚገኘው የሌሎችም ባንኮች ረጃጅም፣ ሜክሲኮ ላይ እንግዲህ በጣም የሚታወቀው በሰማይ ጠቀስ ህንጻዎች ነው እና የባንክ ዋና ሂድ ኦፊሶች ምናምን ናቸው ማለት ነው እዚህ አካባቢ ላይ ያሉት፣ እና ረጃጅም ህንጻዎችም የዛው የባንኮች ምናምን ናቸው። ከፊት ለፊቴ በጣም ትልቅ ግዙፍ ስክሪን ይገኛል። ስክሪኑም እንግዲህ የህብረት ባንክ ስክሪን ነው። እንደምታዩት የህብረት ባንክ ስክሪን ማስታወቂያዎች ምናምን በዚህ ስክሪን ነው የሚያስተላልፈው ባንኩ። ፈጠን ብለን አስፋልታችንን መሻገር አለብን። ጋይስ፣ ሌትስ ጎ ቤቢ። ኦኬ፣ የሰፈር እንግዲህ ሜክሲኮ ነው ማለት ነው። ሜክሲኮ ይባላል ይህ ሰፈር ለማታውቁት። እሱ ቤ ብሎግ በምሽት ሜክሲኮን እያሳዩችሁ ይገኛሉ ማለት ነው። እና ይሄ ቦታ በጣም ነው የሚያምረው፣ ነገር ግን እንደጠበቅኩት ብዙ ሰዎች የሉ ጥንዶች ምናምን ግን በዚህ ወካ ያደርጋሉ። ብዙ ጊዜ ከፊታችን እንግዲህ ቀረጻ እየተካሄደ ነው፣ የፎቶ ይሁን ቪዲዮ አይደውን ነው፣ ብቻ የሆነ ሰዎች እየቀረጹ ምናምን ነው። የሆነች ቆንጅ እየልጅ ምናምን ማለት ማ ግድነስ። የምትመለከቷቸው ህንፃዎች የባንክ ናቸው፣ የዘመን ባንክ እና የንብ ባንክ እዚያ አካባቢ እንደውም ጋይስ በጣም ያስፈራል። ነው ጸጥ ያለ ነው፣ ጫጫታው ምናምን ቆሟል ማለት ነው። አሁን ከሜክሲኮ እንግዲህ እየራኩኝ እየመጣው ነው። ከአደባባዩ ወደ ምንድን ነው ወደ ብሔራዊ እየተጠጋው ነው ማለት ነው። የዛሬው ቪዲዮ የሚሆነው ያው እንግዲህ ከሜክሲኮ ብሔራዊ ነው ብያችሁ ነበረ። ሰው ይሄንን መንገድ ወካ አድርገን ከጨረስን በኋላ ቪዲዮ ያልቃል ማለት ነው። ጀምሩ የብሔራዊ ህንፃ ይመስለኛል፣ አዲስ የሚሰራው የብሔራዊ ህንፃ ማለት ነውና በብሔራዊ ድረስ እንግዲህ ከሜክሲኮ ብሔራዊ ድረስ ይሄን ይመስላል ማለት ነው። እና ሰሞኑን እጅግ በጣም ገራሚ ገራሚ የሆኑ ቭሎጎች አሉ ማለት ነው። ከሱ በተጨማሪ ቻሌንጁን ሊጀምር ነው ማለት ነውና ቻናላችንን በጣም በትኩረት ነው መከታተል ያለባችሁ፣ ምክንያቱም ከዚህ በኋላ የሚለቀቁ ቪዲዮዎች እኔ ለራሴ በጣም ሪስኮ ስጄ የምሰራው የዩቲዩብ ሲሪየስ ነው የዩቱብ ተከታታይ በጣም ለመቶ ቀን የምናምን የሚቆይ የዩቱብ ተከታታይ ፊልም ማለት ነው። ፊልም ሳይሆን ነው በቃ የዩቱብ ቪዲዮ ነው። ነገር ግን መቶ ቀን ምናምን ሙሉ ሳላቋረጥ በየቀኑ የሚሰረው ቻሌንጅ ነው። እያንዳንዱ ቪዲዮ ለመስራት እጅግ በጣም ትልቅ ዋጋ ያስከፍላል ማለት ነው። መቶ ምናምን ቪዲዮ ለመስራት ደግሞ አሰቡት፣ ምን ያክል ራሴ መስዋዕት እንደማደረግ እና ቻናሌን በትኩረት ተከታተሉት። በጣም የሚገራርሙ ቪዲዮዎች አሉ ሰሞኑ ማለት ነው። እሺ ጋይስ እንግዲህ የዛሬው ከሜክሲኮ ብሔራዊ የነበረን የምሽት ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገና ድረስ ሰብስክራይብ እያደረጋችሁ የቻናላችን ቤተሰቦች ሁሉ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ይመቻችሁ። ባይ ባይ። ደህና ደሩ። ቻው።